ዘጠነኛው የኦዳ አዋርድ በሙዚቃ ዘርፍ ብቻ እንደሚሸልም ተነገረ። በኪነ ጥበብ ዘርፉ ከ2010 ዓ.ም ጀምሮ በተለያዩ ዘርፎች የተሰማሩ የኪነ ጥበብ ባለሙያዎችን እየሸለመና ያበረታታ የዘለቀው የኦዳ ዋርድ ዘንድሮም ለዘጠነኛው የሽልማት የእውቅና የመስጠት ስነ ስርዓት የፊታችን ህዳር 30 በአዲስ ዓለም አቀፍ ኮንቬንሽን ማዕከል ከቀኑ 11 ሰዓት ጀምሮ በድምቀት ይከናወናልም ተብሏል። ኦዳ ዋርድ በሻቱ መልቲ ሚዲያ ከኢፌዴሪ የውጭ ጉዳይ ሚኒስቴር፣ ከባህል ስፖርት ሚኒስቴር እንዲሁም ከቱሪዝም ሚኒስቴር ጋር በጥምረት እንደሚዘጋጅም ሰምተናል። ኦዳ አዋርድ ዘንድሮ ለዘጠነኛ ጊዜ በሚዘጋጀው የሽልማት መርሃ ግብር ቀደም ዓመት የውድድሩ ለየት ባለ መልኩ በመቅረብ ትኩረቱን ሙሉ በሙሉ በሙዚቃ ዘርፍ ብቻ በማተኮር የሽልማት ስነስርዓቱን እንደሚያከናውንም ተነግሯል። በሀገር ውስጥ 30 እጩዎች በስድስት የሽልማት ዘርፎች ለምርጫ ያቀረበ ሲሆን ከሀገር ውጭ ደግሞ በ12 የአፍሪካ ሀገራት የተወጣጡ እጩዎች ለህዝቡ ይፋ ይደረጋል። ከሀገር ውስጥ የሙዚቃ ስራዎች ለሽልማት እጩዎች የሚያቀርብበት ስድስት ዘርፎች ሲኖሩት እነሱም የህይወት ዘመን ተሸላሚ፣ የአመቱ ምርት፣ ተጽዕኖ ፈጣሪ አርቲስት የአመቱ ምርጥ የሙዚቃ ቪዲዮ፣ የአመቱ ምርጥ ሴት ድምፃዊ፣ የአመቱ ምርጥ ወንድ ድምፃዊ፣ የአመቱ ምርጥ ምርጥ ሀገረኛ ዘፋኝ ናቸው። እጩዎቹ ተሸላሚ የሚሆኑት ሙሉ በሙሉ ከአድናቂዎቻቸው በሚገኘው ድምጽ ሲሆን ድምጽ በሚሰጥበት ሂደትም ለዚሁ ዝግጅት በሚያገለግለው የኦዳ አዋርድ ድረገጽ ኦዳ አዋርድ ዶትኮም መሆኑንም ተገልጿል። እንደዚህ አይነት የመዝናኛ መረጃዎች እንዲደርሳችሁ የፕላስ ምልክቷን ተጫኑ።